ሰላም ዩቲዩብ፣ በዛሬ ቪዲዮ አለ ከሚባሉት በጣም ውዱ ሆቴል በፓሪስ በቀን 50,000 ዩሮ የሚከፈልበት ሆቴል ሄደን አብረን እናያለን። ተከታተሉ፣ ይመቻቹ። 50-60 ዶላር በ9600 ዶላር ነው።

ፓሪሲ ኖ ይሄ ሌክዥሪየስ ላይፍ ነው። በጣም ብዙ አርቲስቶች ይመጣሉ። ፋሽን ምናም ሲዘጋጅ እዚህ ፓሪስ ላይ ነው። እነዚህ ሴሌብሪቲዎች ሲመጡ ምናምን የት ሆቴል ነው የሚያርፉት ብላችሁ ጠይቃችሁ ታውቃላችሁ? አታቁም። ቱዴይ አም ጎነ ሾው ዩ የት እንደሚያርፉ፣ የት ሆቴል እንደሚያርፉ ሌክዥሪየስ የሆነ ሆቴል ነው ዛሬ ማሳያችሁ። ላይክ በቀን ሀምሳ ስልሳ ሺህ ዶላር የሚከፈልበት ሆቴል ነው ማሳያችሁ ዛሬ። ይህን ቪዲዮ ከመጀመራችን በፊት ዶን ፎጌት ላይክ ሼር ኤን ሰብስክራይብ እያደረጋችሁ አልሞስ 30 ኬ ልንገባ ነው። ይመቻችሁ። ባይዘዊ አረቦችም ምናምን እዚህ ስለሚመጡ ብዙ ጊዜ መኪናቸውን ይዞ ነው ይመጡት። በጣም ያው ቢሊዮኒር ኦይል ማኒ ኦፍ ኮርስ ታውቁታላችሁ። እና ሲመጡ መኪናቸውን ይዞ ነው ይመጡት። ጋይስ ስ ክሬዚ። የመጀመሪያው ቦታችን ላይ ደርሰናል። ፓላስ ቫንዶም ነው እንግዲህ እንግዲ አርነ በስነስርዓት ካልኩተን ራሱ ሰው ጋይስ፣ ይሄ ሆቴል የተመሰረተው የተሰራው በ1600ዎቹ ውስጥ ነው ጋይስ፣ በጣም የቆየ ሆቴል ነው እና ኦፍኮርስ የታወቀ ነው፣ ፋይፍ ስታር ነው። ገና ከመቆሚ ራሱ እዚ ጋ ፊት ለፊት የሚታየን ጋይስ ጂዋገን ምናምን ነው የቆሙ ላይክ ድስ እስ ክሬዚ ጋይስ። ግን ይሄ ሆቴሉ ይሄን ይመስላል፣ ምን እንደሚያክል እዩት ጋይስ፣ ይሄ ሁላ እዛ ድረስ በረ ብስሚላ፣ ምን ያክላል! ኦ ጋይስ፣ ፕራይሱ ደሞ ጎግል ላይ ሰርች ሳረጉ ብዙ ኤክስፔንሲቭ አይደለም፣ እንደ ሌሎቹ ሆቴል የሚገመቱ ከ300 ዩሮ እስከ 1000 ባሉት ዩሮ ሪዘርቭ ነው። ኢት ሁላ ሆቴል ነው ጋይ ሆቴል ጋይስ። በመንገዴ ወደ ሁለተኛው ቦታ ሌላ ላምበርጊኒ ዩረስ ይታየኛል፣ ከሆቴሉ ጋር እንደምታዩት ጋይስ ዲስ ኢዝ ሴክ ነው የምላችሁ። ዳኛም ብራ ባይ ዘ ወይ ዲስ ኢዝ ማይ ድሪም ካር ላምበርጊኒ ዩረስ። ሁለተኛው ሆቴል ጋር ደርሰናል። ጆርጅ ቪ ይባላል። መሀል ከተማ ላይ ሻምፕ ኤሊሴ ጋር መሀል ከተማ ጋይስ ኢት ጋይስ ጉቺ እዚህ በትልቁ እየተሰራ ዋን ኦፍ ዘ ቢግስ ጉቺ ስቶር ቢሆን ነው ፓሪስ ውስጥ። እንግዲህ እና ያለው ሉይ ቪታን ሆቴል ጀርባን ያለው 1928 የተሰራ ሆቴል ነው። ላይክ በጣም ብዙ እንደዛኝ በ1600 ዓ.ም የተሰራ ሆቴል አይደለም ፣ ይሄ በ1928 የተሰራ ሆቴል ነው። ሶ ጋይስ እዚህ ሆቴል ለማደር ስንት እንደሆነ ታውቃላችሁ? 9600 ዶላር ነው። 9600 ዶላር ይሄ ነው ሆቴሉ። እንግዲህ ከዚህ ጀምሮ ነው ፓርኪንግ ያለው ጋይስ። ደሴም ይመስላሉ ላይክ ውጫቸው ምናምን ደሴም ይመስላሉ፣ ግን ውስጣቸው ደግሞ በጣም ነው የሚለየው ጋይስ። መኪናውን በዛ በኩል ይቆማሉ። እንዴ እነዚህ ሚኒቫን ምን ያደርጋሉ? ለማንኛውም ይሄ ነው ሆቴሉ ጋይስ። በጣም ብዙ አረቦች ነው የሚመጡት ጋይስ። ባለፈው በዚህ በኩል ሳልፍ ራሱ

ሆቴሎች ናቸው። አሁን ሶስተኛው ሆቴል ጋር ነው የምንሄደው። እዚሁ ሰፈር ነሱ ላይክ 750 ሜትር ብቻ ነው ከዚህ የሚርቀውን ከዚህኛው ሰፈር ማለት፣ ሶ ወክ እናደረጋለን ማለት ነው። የሳይ ዩቴንን ፌራሪ ጋይስ ደም ሬቤካ ሁዝ ሬቤካ ቺኳ በጣም የኔ ነው እያለች ነው ላይክ ሌላ ቺኮች ማንም እንዳይነካ ያለች ኪፕ ጌት አድርጓለች። ጋይስ የኔን እጅ ቆልፈዋለች፣ ሬቤካ ብላ ጥፋበታለች። ላይክ መኪና ላይ ከነ ይሄ ሊፕ ምልክቱ ስሟለች። ራሱ ፌራሪ የኔ ነው እና ፌራሪ አይታ እንኳን ልስመው ትልሷለች፣ ጎማውን ትልሷለች ነው ሄይ ዮ፣ ሶ ጋይስ ላስ በና ሊስት መጨረሻው ሆቴል ጋር ደርሰናል። ለሮያል ሞንሶ ይባላል። አክሰንቶቹን ግን ፍሬንች ኦዲየንስ እዚህ ጋር ካላችሁ እያስተካከላችሁ ታያለህ። ካለም ምናምን በሉ። ጨለማውን ምን ይሼ ወስጋውን በስቲያውን ልታጠፍ ነው። ስታጠፍ የሆነ ላይቶቻ ምናምን ነገር ካላየው ሆቴል እየሰከሰ ነው። እና ጋይስ ይሄ ሆቴል የተመሰረተው የተሰራው በ1928 ሲሆን ሶ ፐርናይት ደግሞ የምከፍሉት እዚህ ሆቴል ጋይስ ከ1500 ጀምሮ ነው ሚኒመም። ከዛ በኋላ እየቀጠለ ይህን እስከ 5000 ምናምን ይኖራል ማለት ነው። ሶ የታልደ ሆቴል ኦኬ ዳውን እዛ ጋ ነው። እዚህ ደግሞ እንደሰሙት ብዙም እዚህም አረቦች በጣም ብዙ አረቦች እዚህ ይመጡበታል። ለነገሩ ሮያል ሮያል ሲባል አረቦች ሮያል ነገር ይወዳሉ። ሮያል ፋሚሊ ሮያል ማስቲካ እና ጋይስ ሰፈሩ ይሄን ይመስላል። ጭር ብሏል፣ ግን ሆቴሉ ደግሞ እዚ ጋ ነው ጋይስ። ሆቴሉ እንደምታዩት ይሄ ነው። ሰፈሩ ይሄ ነው። ሆቴሉ ይሄ ነው። እዚህጋ ፓርኪንግ ውስጥ ምን ይመስላል የሚለውን እናያለን። ይሄ ነው ጋይስ እንደምታዩት ይመስላል ጭር ያለ ሰፈር ጭር ያለ ቦታ ነው ግን በጣም ትልቅ ሆቴል ነው ጋይስ ያው እንዳልኳችሁ ሰዓቱ የሚወስኗል ምናምን መኪኖችን ምናምን ለማየት ከሆነ ማለት ነው ግን ይሄ ሆቴሉ ቤዚክ ምናምን ይመስላል ሆቴሉ ግን ውስጡ ሌላ ታሪክ ውስጥ ነው ጋይስ ጋይስ እንዳያችሁት ሆቴሉ ሰፈሩ ይሄን ይመስላል፣ እና ብሎጋችንም ይሄን ይመስላል። እንደወደዳችሁት ተስፋ አረጋለሁ። ፋሚሊያንስ ይመቻችሁ። እና ዶንት ፎርጌት ቱ ላይክ ሼር ኤንድ ሰብስክራይብ እያረጋችሁ ይመቻችሁ።